በሴቶች መብት ዙሪያ የተደነገጉ መመሪያዎችና አዋጆች ተግባራዊ እንዲሆኑ ሁሉም ባለድርሻ አካል ኃላፊነቱን ሊወጣ እንደሚገባ በምክትል ርዕሰ መስተዳድር ማዕረግ የማህበራዊ ዘርፍ አስተባባሪና የትምህርት ቢሮ ኃላፊዋ ዶክተር ሙሉነሽ ደሴ ተናገሩ። ዓለም አቀፍ የልጃገረዶች ቀን ታዳጊ ሴቶች ላይ መስራት የነገን የተሻለች ሀገር መገንባት ነው በሚል መሪ መልእክት በዓለም ለአስራ አራተኛ ጊዜ በኢትዮጵያ ደግሞ ለአስራ ሶስተኛ ጊዜ በአማራ ክልል ለመጀመሪያ ጊዜ በፓናል ውይይት ተከብሯል። ተጨማሪውን ከትዝታ መኮንን እንከታተላለን። ሴቶች ከማህበረሰቡ ከግማሽ በላይ የሚሆነውን ቁጥር ይሸፍናሉ። ታዳጊ ሴቶች ላይ መስራትም የተሻለች ሀገር ለመገንባት ያስችላል። ልጃገረዶችን በመልካም ባህሪ እንዲያድጉ መስራትንም ይጠይቃል። ዓለም አቀፍ የልጃገረዶች ቀንም የልጃገረዶችን መብትና ደህንነት ለማስጠበቅ በሚችል መልኩ ተከብሯል። ተማሪ ጽዮን ሙልዬ የ የአስራ አንደኛ ክፍል ተማሪ ናት። የነገ የሀገር ተረካቢ እንደመሆኔ መጠን ህልሜን ለማሳካት በርትቼ ይማራለው። የተለያዩ ፈተናዎች ሊገጥሙኝ እንደሚችሉም በመገመት ራሴን አዘጋጃለሁ ትላለች። እኔ የወደፊቴን ራይ ለመመልከት የሚያስችለኝ በመጀመሪያ ለራሴ ትልቅ ክብር አለኝ። እኔ የትኛውን አይነት ችግር ቢያጋጥመኝ እያንዳንዱ ችግሮች ራሳቸው ይዟቸው የሚመጡት የራሳቸው የሆነ ሶሉሽን አላቸው፣ ወይም እንዴት መፍታት እንዳለብን እያንዳንዱ ችግር እያስተማረን ነው የሚሄደው ና እኔ ስለ ነገ የሳስብ ሩል ሞዴል የምትሆነው የነገ ዋጽዮናት ና እኔ ወደፊት አድጌ የመሆናትን አይነት ልጅ ያቺናት የእኔ ራይ። በፍትህ ስርአቱም ሴቶችና ልጃገረዶች ጎጂ ልማዶች ተወግደው እኩል ጠቃሚ እንዲሆኑ በቅንጅት ሲሰራ መቆየቱን በአማራ ክልል ፍትህ ቢሮ የመብት ጉዳዮች ዳይሬክተር እሸቱ አለነ ተናግረዋል። ፍትህ እንዲሰፍንም የማህበረሰቡን ተሳትፎ በንቃት ህግ ማሳደግ አስፈላጊ መሆኑን የገለጹት በማህበረሰቡ ዘንድ ያለው በተለያዩ ጉዳዮች ዙሪያ የግንዛቤ አጣራነት ማስረጃ ከመሆን መሸሽ የተደፈረች ወይም የተጎዳች ስትኖር እሷን መደበቅ ጠቁማም ሆነ ለፖሊስ ቃሏን ከሰጠች በኋላ ወይም ወደ ፍርድ ቤት ስትቀርብ ቃሏን በሌሎች አካላት ቀይራ መጣ የሀሰት ምስክር የመመስከር ሌሎች ማህበረሰቦች እንደዚህ የማድረግ ሁኔታዎች አሉ። በዚህ ሁኔታ መሰጠት የሚገባው ፍትህ በአግባቡ የማይሰጥበት መንገድ አለ። እንግዲህ ሌሎች በፍትህ ዘርፉ ውስጥ ያሉ ባለሙያዎች እና የአሰራር ሁኔታዎች ችግር መኖር እንደተጠበቀ ሆኖ የማህበረሰቡ ችግር አለ። ይሄ ደግሞ ሊፈታ የሚችለው በንቃተ ሕግ ወይም በስልጠና ወይም በግንዛቤ ማስጨበጥ ስለሆነ ተቋማቱ በጋራም ሆነ በተናጥል የስልጠናና የግንዛቤ ማስጨበጫ ስራ እየሰሩ ያሉበት ሁኔታ ነው ያለ ጾታ ተኮር ጥቃቶችን ለማስቆም የሁሉም ድርሻና ኃላፊነት ነው ያሉት በአማራ ክልል ሴቶችና ህጻናት ማህበራዊ ጉዳይ ቢሮ ኃላፊ ብርቱካን ሲሳይ። የታዳጊ ሴቶች ራዕይ የተሳካ እንዲሆንና ድምፃቸውም እንዲሰማ ትኩረት ተሰጥቶ እየተሰራ መሆኑን ተናግረዋል። የታዳጊ ሴቶች የወደፊት ራዕይ የተሳካ እንዲሆንና ታዳጊ ሴቶች ድምጻቸው እንዲሰማና የፆታ እኩልነት እንዲሰፍን ትኩረት በመስጠት ረገድ ጥሩ የተጀመሩ ስራዎች ቢኖሩም አሁንም ቀላል የማይባሉ ቁጥር ያላቸው ታዳጊ ልጃገረዶች ጾታቸውን መሰረት ያደረገ ጥቃት ለስነ ልቦና፣ ለአካላዊና ለሌሎች የችግሮች ሲጋለጡ ይታያሉ። ዛሬ ያልተዘራውን ነገ ማጨድ አንችልምና የሕብረተሰቡ ግማሽና በላይ የሆኑ ሴቶች መብትና ደህንነታቸውን በማስጠበቅ በመልካም ስነ ምግባር ታንጸው ጤነኛና አምራች ዜጋ እንዲሆኑ ሁሉንም የሕብረተሰብ ክፍል የበኩሉን ኃላፊነት እንዲወጣ በሴቶች መብት ዙሪያ የተደነገጉ መመሪያዎችና አዋጮች ተግባራዊ እንዲሆኑ ሁሉም ባለድርሻ አካላት ኃላፊነቱን ሊወጣ እንደሚገባም በምክትል እርሰ መስተዳድር ማዕረግ የማህበራዊ ዘርፍ አስተባባሪና የትምህርት ቢሮ ኃላፊ ዶክተር ሙሉነሽ ደሴ ተናግረዋል። በሴቶች መብት የተደነገጉ ድንጋጌዎችና ህጎችን ከአጋር አካላት ጋር ተባብሮ ተፈጻሚ ለማድረግ ሁሉም ይመለከተዋል። ሁሉም አጋር አካል የድርሻውን ይወጣ ጥሪ ጭምር ለማቅረብ ጭምር ለተግባራዊነቱ ከሚሰራ አካል ጋር ሁሌም ከጎናቸው መሆናችንን በራሴና በክልሉ መንግስት ስም ላረጋግጥላቸው እወዳለሁ። ዓለም አቀፍ የታዳጊ ልጃገረዶች ቀን ለ14ተኛ ጊዜ በኢትዮጵያ ደግሞ ለ13ተኛ ጊዜ በአማራ ክልልም ለመጀመሪያ ጊዜ ተከብረዋል።